ሰላም እንዴት ናቸው? ይህ ሃሌም ቲዩን ዩቱብ ቻናል ተዘጋጅቶ የሚቀርብላቸው የጊታር ሲሪስ ሌሰን ነው። ይህ ደግሞ እንዳይታወቀው ፓርት ነው። ከዚህ በፊት ፓርት ን አለ። እሱን ቪዲዮ ካላያችሁ ተመልሳችሁ ብታዩት የተሻለ ነው። ስለዚህ ዛሬ የምናወራው ፓርት ደግሞ መሰረታዊ እና በጣም ቀላል በጣም ቀላል የሆኑ የጊታር የሚዚክ ቲዎሪ ስንሳሳብ የጊታር ስንሳሳብ የሆነው ሌሰን ነው ማለት ነው። ስለዚህ በመጀመሪያ ባለፉ ሳምንት በወራነው መሰረት ስድስት ስሊንጎች አሉ ጊታር ላይ የመጀመሪያውና የመጨረሻው ስትሪንግ ኢ ስትሪንግ ይባላሉ። ከዛ በኋላ ቢ ያለ፣ ከዛ ኤ ያለ፣ ከዛ ዲ ያለ፣ ከዛ ጂ አለ ማለት ነው። ሶ እነዚህን ኖቶች በመጠቀም በእነዚህ ኖቶች አማካኝነት ነው ማለት ነው ሁሉንም ነገር የምንሰራው። ስለዚህ እዚጋ እንደምናየው ኦፕን ስትሪንጉ ምንድ ነው ኢ ነው ማለት ነው። የኛው ሳውንድ ምንድነው? ኢ ነው። ከዛ በኋላ ቀጣይ የምናገኘው ምንድነው? ቢ ነው። ከዛ ቀጣይ የምናገኘው ጂ ነው። ከዛ ዲን እናገኛለን። ከዛ ኤን፣ ከዛ በኋላ መልሰን ኢ እናገኛለን። ታችኛው ቀጭኗ ኢ፣ ላይኛው ደግሞ ወፍራሙ ኢ፣ ወይም ደግሞ ሀይ እና ሎው ኢ ይባላሉ ማለት ነው። ሶ በእነዚህ አማካኝነት ነው ማለት ነው የምንቀጥለው። ሚውዚክ ላይ አስራ ሁለት መሰረታዊ ድምጾች አሉ፦ ሲ፣ ሲ ሻርፕ፣ ዲ፣ ዲ ሻርፕ፣ ኢ፣ ኤፍ፣ ኤፍ ሻርፕ፣ ጂ፣ ጂ ሻርፕ፣ ኤ፣ ኤ ሻርፕ፣ ዘን ቢ እናገኛለን ማለት ነው። እነዚህ አስራሁለት ድምጾች ማንኛውም የሙዚቃ መሳሪያ ላይ የምናገኛቸው ድምጾች ናቸው። ስታንዳርድ ድምጾች ናቸው ማለት የትኛውም ሚውዚክ ጊታር ላይ ብንሄድ፣ ፒያኖ ላይ፣ ቤዝ ጊታር ላይ፣ ሳክስፎን ላይ፣ ቫዮሊን ላይ ብንሄድ የምናገኘው ድምጾች እነዚህም ብቻ ነው። እነዚህን አስራሁለት ድምጾች ነው የምናገኘው። ከነዚህ ውጭ ሌላ ድምጽ ማግኘት አንችልም ማለት ነው። ሶ ጊታር ላይም እነዚህ ድምጾች አሉ ማለት ነው። ማንኛውም የምንጫወተውን ነገር የምንጫወተው እነዚህን ድምጾች በመጠቀም ነው ማለት ነው። እዚህ ጋር እንደምናየው ኦፕን ስትሪንጎቹ ላይ ያገኘ ነው አምስት ድምጾች ብቻ ነው ከአስራ ሁለቱ ድምጾች ማለት ነው። ስለዚህ በቀጣይ ደግሞ ሌሎችን ድምጾች እንዴት ማግኘት እንችላለን የሚለው ነገር ነው የምናየው። በዚህ አማካኝነት መሰረት በመጀመሪያ ኢን እናገኛለን። ከኢ በመቀጠል ደግሞ ቀደም ባወራነው መሰረት ኤፍ እናገኛለን። ከኤፍ ቀጥሎ የምናገኘ ኤፍ ሻርፕ፣ ቀጥሎ ጂ፣ ከጂ ሻርፕ ቀጥሎ ማጂን እናገኛለን ከጂ ሻር ቀጥሎ ጂ ሻርፕን ከጂ ሻርፕ ቀጥሎ ኤን እናገኛለን ማለት ነው። እኛ እንደ መጀመሪያ አምስቱ ፍሬቶች ላይ ያሉትን የስትሪንግ ኖቶች ስም ነው ማለት ነው። የምንይዙ እነዚህ ከያዝን ለቦክሲ ይዘን በጣም ከበቂ በላይ ነው ማለት ነው። ሶ እቺ ኢነች እቺ ኦፕን ስትሪንግ ኢነች ከዛ ኤፍ እናገኛለን ከኤፍ ቀጥሎ ኤፍ ሻርፕ ከኤፍ ሻርፕ ቀጥሎ ጂን እናገኛለን ማለት ነው። በቀጣይ ደግሞ የምናገኘው ስትሪንግ ኤ ስትሪንግ ነው። ኤ ስትሪንግ ላይ ደግሞ ምን እናገኛለን? ኦፕኑ ኤ ነው፣ ምንም ሳንዲስ የምናገኘው ማለት ነው። ኦፕኑ ቀጣይ ደግሞ ከኦፕኑ ቀጥሎ ኤ ሻርፕ እናገኛለን። ከኤ ሻርፕ ቀጥሎ ደግሞ ቢን፣ ከቢ ሻርፕ ቀጥሎ፣ ከቢ ቀጥሎ ሲ ዳይሬክትሊ እናገኛለን። ከሲ ቀጥሎ ደግሞ ሲ ሻርፕ እናገኛለን። ከሲ ሻርፕ ቀጥሎ ዲን እናገኛለን ማለት ነው። ይህን ራሱን ስቴፕ በመከተል ደግሞ ቀጣይ ምን እናገኛለን ዲ ስትሪንግ እናገኛለን። ከዲ ኦፕኑ ዲ ነው። ከዛ አንድ ፍሬ አንደኛ ፍሬት ላይ ስንይዘው ምን እናገኛለን? ዲ ሻርፕ። ከዲ ሻርፕ ቀጥሎ ደግሞ ኢን፣ ከኢ ሻርፕ ቀጥሎ ደግሞ ምን እናገኛለን? ቀጥሎ ደግሞ ዳይሬክት ሻርፕ ስለሌላት ኢኤፍ ኤፍ እናገኛለን። ኤፍ በመቀጠል ደግሞ ምን እናገኛለን ማለት ነው? ኤፍ ሻርፕ ማለት ነው። እንደዚህ እያለን እስከ መጨረሻው ድረስ እንወርዳለን ማለት ነው። ይሄ ነው የስትሪንግ ኖቶች ነው። በአምስቱ ፌቶች ላይ ያለው ማለት ነው። እነዚህን በመጠቀም ነው ማለት ነው የምንጫወተው ሜሎዲ የምንሰራው የምንጫወተው ሜሎዲ የምንዘው ኮርድ እነዚህን በመጠቀም ነው ማለት ነው የሚመጣው። ለምሳሌ ጂን ኮርድ ብናይ፣ ጂ ኮርድ በተፈጥሮ ያላት ኪ ጂ አላት፣ ቢ ያላት፣ ከዛ በኋላ ዲ ያላት። የእነዚህ ኖቶች ጥርቅም ነች ማለት ነው ጂ ኮርድ። ኮርድ ማለት በዚህ አጋጣሚ ሶስት እና ከዛ በላይ የሆኑ ድምፆችን በኩል ሰዓት መጫወት ማለት ነው። ስለዚህ እዚህ ጋር ጂን ኮርድ ለምሳሌ ስንፈልግ መጀመሪያ ሶስተኛው የመጀመሪያው ስትሪንግ ላይ ሶስተኛው ፍሬት ማን ነው? ሶስተኛው ስትሪንግ ላይ ሶስተኛው ፍሬት ላይ የምናገኛት ኖት ምንድን ነች? ጂነች ብለን አልቀደም ቀጣይ ደግሞ የምናገኛት ስትሪንግ ከኤ ስትሪንግ ላይ ኤን አገኘን። ከዛ በኋላ ኤሻ ኤንዘል ደርሶ ጂ ኮርድ ላይ ደግሞ ቢያለች ያለሽ ብለናል። እቺን እንጨምራለን። ሶስተኛ ደግሞ አራተኛው ስትሪንግ ላይ ስንመጣ ኦፕን ዋን ስትሪንግ በራሷ ምንድንሽ ማለት ነው? ዲ ነች። ጂ ኮርድ ላይ ደግሞ ዲኖት ኖት አለች ሰው፣ እሷን እንጠቀማለን። በቀጣይ ደግሞ የሶስተኛው ስትሪንግ ላይ ስንሄድ ምናገኛለን፣ ጂ ነች። እሷን ኦፕን ዋን ጂን እንጠቀማለን። ቀጣይ ላይ ደግሞ ቢ ነው የምናገኘው፣ እሷንም ኦፕን እንጠቀማለን። መጨረሻ ላይ ደግሞ የምናገኛት ኖት ኢ ስለሆነች ኢ ደግሞ ኮርድ ላይ ጂ ኮርድ ላይ ስለሌለች ወደ ሶስተኛው ፌት በመምጣት ጂን ኮርድ መጫወት ጂን ኖት እናገኛት እና ከዛ ጂ ኮርድን ፈጠረን ማለት ነው። ሶ ጂ ኮርድ ማለት ይህ ነው ማለት ነው። ማንኛውም ኮርድ የምንሰራው በዚህ አይነት ሲስተም ነው ማለት ነው። ኮርዶችን በዚህ አይነት መንገድ እንደምናገኝ ሁሉ እስኬሎችን ደግሞ በዚህ አማካኝነት እናገኛቸዋለን ማለት ነው። በመጀመሪያ ማንኛውንም ሙዚቃ ወይም መዝሙር ከመጫወታችን በፊት መጀመሪያ ምን እስኬል ላይ ነው ያለው የሚለውን ነገር ማወቅ አለብን ማለት ነው። እንደ ኦፕን እንደ ጊታር እንደ ቦክስ ጊታር ተጫዋች እንደመሆናችን መጠን አብዛኛው ጊዜ ኮመንሊ የምንጠቀማቸው ሁለት እስኬሎች አሉ ጂ ሜጀር ስኬል እና ሲ ሜጀር ስኬል ናቸው ማለት ነው። ስለዚህ በእነዚህ አምስት ፍሬቶች ላይ ባሉ ኖቶች አማካኝነት ሁለቱንም ስኬሎች ማውጣት እንችላለን ማለት ነው። ለምሳሌ የሲ ሜጀርን ስኬል እናወጣለን ማለት ነው። ስክሪን ላይ እንደምታዩት ሲ ሜጀር ኮድ እንዴት ነው የሚወጣው ማለት ነው። መጀመሪያ ከሲ እንጀምራለን ሲኒር ስትሪንግ፣ ከዛ በኋላ ዲን እናገኛለን፣ ቀጣይ ከዛ ከዲ ቀጣይ ደግሞ ኢ ኤፍ ከዛ ጂ ከዛ በኋላ ኤ ቢ ሲ ዲ ኢ ኤፍ ጂ እያለን እንቀጥላለን ማለት ነው። ሶ በዚያ አማካኝነት ሲ ሜጀርን ስኬል አወጣናት ማለት ነው። አንድ ላይ ስንጫወታት እንዴት ትሆናለች ማለት ነው? ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ዲ ኢ ኤፍ ጂ ይሆናል ማለት ነው። ሶ ይሄ ነው ሲ ሜጀር ስኬል። እንደ አሳይመንት ደግሞ ጂ ሜጀርን ስኬል እናንተው uh, ፈልጋችሁ እንድታገኙ ተስ የምሰጣችኋለሁ ማለት ነው። በዚህኛው ፓርቲ ደግሞ እነዚህ ካየን ምን የመጨረሻው ፓርቲ ሊሆን የሚችለው ደግሞ ኤክሰርሳይዝ ነው የሚሰጣችሁ። የመጀመሪያው ኤክሰርሳይዝ ምንድነው ማለት ነው? ወረቀት ላይ እያንዳንዱን ኖት እየጻፋችሁ፣ ቴብል ሰርታችሁ፣ ኮፕሉ ጀምራችሁ እስከ አራተኛው እስከ አምስተኛው ፍሬት ድረስ ያሉትን ኖቶች በመጻፍ ፕራክቲስ ማድረግ። ሁለተኛው ደግሞ ሲ ሜጀርን እኔ ያሳይታቸኋለሁ፣ እናንተ ደግሞ ጂ ሜጀርን ወረቀት ላይ በማውጣት ደጋግማችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ሶስተኛው ደግሞ ሀሳብ ሊሆን የሚችለው ምንድን ነው ማለት ነው ሲ ሜጀር ስኬል በእጃችሁ እኔ ቀደም በተጫወትኩት አይታችሁ በዛ አይነት መንገድ መጫወት ትችላላችሁ ማለት ነው። ሶ ሲ ሜጀር እና ጂ ሜጀር ስኬል በዚህ በነዚህ አማካኝነት ፕራክቲስ ታደርጋላችሁ። ባለፈው ሳምንት የሰራ ነው ይህ ክሮማቲክ ስኬል ክሮማቲክ ኤክሰርሳይዝ ተለማመዱት። ሌላኛው ደግሞ ማይቆም ነው። እሱ ሁልጊዜም ዴይ ቱዴ ፕራክቲስ ማድረግ ያለብን ነገር ነው። አንድ ሳምንት ሰርተን የምናቆመ ነገር አይደለም ማለት ነው። ሌላኛው ደግሞ ስፓይደር ኤክሰርሳይዝ አይተናል። ይሄኛው ደግሞ አንዳንድ አንድ ጣቶቻችንን ከፍ ከፍ እያደረጉ መጫወት ነው ማለት ነው። መለማመድ ነው ማለት ነው። እነዚህን ኤክሰርሳይዞች በመስራት ፕራክቲስ ብታደርጉ የተሻለ ነው ብዬ አስባለሁ። አመሰግናለሁ። መልካም ጊዜ